እናስመልሳለን። የተወሰደው ንብረታችንን እናስመልሳለን። እናስመልሳለን አም እንዴ ምን አባታችሁ አፋችሁ ቆታኋል? ንብረታችንን የሄደን ልጃችንን እዚያ አስመልሰናል። ይዛም እናስመልሳለን። እናስመልሳለን። ካስመለስን በኋላ እናስብበታለን። ንብረት አይወረስም፣ አይወረስም። ሄድበት እናስመልሳለን። እናጣላለን። እዛ ደግሞ እናጣላለን። በኃይል ማስመለስ። መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። ልጃችንን እናስመልሳለን። አቤት በል ምናባህ ላንቃን ይዘጋል። እናስመልሳለን አትልም እንዴ? ምናባህ እናስመልሳለን። እናስመልሳለን ሁለቱንም እናስመልሰን። ይችላል፣ ይችላል፣ ይችላል። ሁለቱንም እናስ ይፈቀዳል። ሁለቱንም እናስመልሳለን እና ያቺኛዋ የትኛው ያለችውንም ማስተዳደር እንችላለን። ጋይስ እናስመልሳለን። ታርጌት የተደረገብን እሱን ነው፣ በእሱ ነው ታርጌት ተደርጎ እንደ መሰላ የተጠቀሙብን ሰዎች እነ ሰዎች